ድረግሹ የሆነ ነገር ሚስ በማድረግች ነው። የሆነ ነገር በማጣጥሽ ነው። ለልጅ ስቲ ነው። ቤተሰቦችም ያቃሉ። ለልጅ ስቲ ነው። አብርሃም እና ሩታ ማለ ይጋባሹ አይደለ ማለት ነው። ስናውራ አንቺ ባባ ልጅሽ ሄርሜላ ጋር የሆነ ነገር እንዳለ ሩታ ታውቃለች። የሆነ ሚስጥር እንዳለ ታውቃለች። የሚያንገባግባት ነገር አለ ውስጧ ላይ ማለት ነው እዚሁና ሳይ ማታሳይህ ነው ፈልገው፣ ፋይሉን አላሳይህም። ደሞ ለሱ መስጠት እፈልጋለሁ። በቃ እሱ ማየት አለበት ይሄን ነገር። በስተመጨረሻ እንግዲህ የተደበቀው ሚስጥርም እየወጣ ይገኛል። በተለይ እንግዲህ ከዚህ በፊት እንደምታውቁት የአብራም የልጅ ጉዳይ ወይም ደግሞ እንግዲህ የመቅደስ ልጅ በተለይ የአብርሃም ልጅ ነው ተብሎ በጣም ሲወራ ነበረ። በዛን ሰዓት እንግዲህ የዲኤንኤ ውጤትም እስከ መቀየር ደረጃ ድረስ ደርሶ ነበሩ ነሮቤል በዛ ጉዳይ ላይ እንግዲህ እንደ አዲስ አጀንዳ ደግሞ ተነስቷል። ምክንያቱ ደግሞ እንግዲህ ከልጁ ጋር ቀጥታ ግንኙነት ያለው በተለይ ሄርሜላ ሆነችና የልጁም እናት ሄርሜላ እንደሆነች አዳዲስ መረጃዎች እየወጡ ነው። በተለይ እንግዲህ መቅደስን ሁሉም ሰው እያስጨነቃት ይገኛል። የደበቀችው ትልቅ ምስጢር እንዳለ እና ለአብራም ብቻ መናገር እንደምትፈልግም እንግዲህ በተደጋጋሚ ስታወራ ነበረ። እንግዲህ ነገሮች በጣም ተቀጣጥሏል። ምን እንደተፈጠረ በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ ሃሳባችሁን ኮመንት ስር አስቀምጡልን። ወደ ጉዳያችን። ከሰሞኑ እንግዲህ አዲስ መረጃ ደግሞ ከተፍ ብሏል። ምክንያቱም ደግሞ እንግዲህ ያው እንደምታውቁት ነፃነትና መቅደስ ከዚህ በፊት ያመጡት ጣጣ ነበረ። ያ ጣጣ ምንድን ነው ካላችሁ፣ እንግዲህ ያው የልጅ ጉዳይ ነበረ። በተለይ እንግዲህ መቅደስ የልጅ አባት ይዛ የመጣችሁ አጀንዳ ነበረ የሆነ ታይም ላይ። ያ ጊዜ እንግዲህ እንደምታውቁት ሮቤልም ነበረ፣ እጅግ በጣም ነገሮችም የከረሩበት ጊዜ ነበረ። በዛን ሰዓት እንግዲህ የልጄ አባት አብርሃም ነው ብላ መታ ነበረ። በዛን ሰዓትም እንግዲህ ያው ሁላችንም በምናውቀው ደረጃ የዲኤንኤ ውጤትም ተመርምሮ ከመጣ በኋላ የዲኤንኤ ውጤት ያሳየ በዛን ሰዓት የአብርሃም ልጅ እንደሆነ ብቻ ነው የሚያሳየው። በዛን ሰዓት እንግዲህ አብርሃም በጣም ተናዶ ብዙ ነገሮችን ሲያደርግ ነበረ። በስተመጨረሻም እንግዲህ የዲኤንኤ ውጤቱን ድጋሚ እንደሚያስመረምር በጣም እንግዲህ በተደጋጋሚ ሲያወራን ነበረ። ብዙ ነገሮችንም ሲለን ነበረ። ያ ነገር እንግዲህ ተሸፋፍኖ ተደብቆ ቆይቷል ማለት ነው። ዛሬ ላይ እንግዲህ እንደ አዲስ መነሳቱ ምንም አይገርምም። ምክንያቱ ደግሞ እንግዲህ የሄርሜላ ጉዳይ የሆነ ነገር እንደሚያስነሳ ከዚህ በፊትም ተናግሬ ነበረ። የሄርሜላ ልጅም ሊሆን ይችላል ይሄ ሕፃን በተለይ እንግዲህ ምክንያቱም መጀመሪያ ቀን ላይ እንደምታስታውሱት በተለይ እንግዲህ አብርሃም ወደ አራት መቶ ሺህ ሰብስክራይበር ሲገባ በዛን ሰዓት ሄርሜላ ልጁን አቅፋ በጣም እንግዲህ ስትንከባከበው እንደነበረ በደንብ እናስታውሳለን። በዛን ሰዓት እንግዲህ አንዳንድ ሰዎችም ተጠራጥረው የሄርሜላ ልጅ ሊሆን ይችላል ይሄ ልጅ በጣም በጣም ይመሳሰላሉ ብሎ በጣም ብዙም አይዲያ ሲያነሳ ነበረ። በስተመጨረሻ እንግዲህ መቅደስም የራሷ እንዳልሆነ ልጁም፣ የአብርሃምም የሷም እንዳልሆነ ስትናገር እንደነበረ በደንብ እናስታውሳለን። ግን ያው የራሷ ባይሆንም ልጇን ምታሳደግ እንግዲህ ራሷ እንደሆነች ወይም ደግሞ ያንን ልጅ ስታሳደግ የነበረው እስካሁን ድረስ እንግዲህ እሷ እንደሆነችና ካሁን በኋላ እንደሚከብዳት በተለይ እንግዲህ ከባድ እየሆነባት ስለመጣ አብርሃም ጋር ማደግ አለበት ተብሎ ተወስኖ በስተመጨረሻ አብርሃምን ማሳደግ እንደጀመረ በደንብ እናስታውሳለን። ለማስታወስ ያክል እንግዲህ በተለይ ደግሞ አብርሃም ወደ ውጭ ሀገር ለመሄድ ሲያስብና ወደዛ ወስኖ እንግዲህ ሲሄድ ልጁን ትቶ ሄደው ሄርሜላ ጋር ትቶ እንደሄደ ያ መረጃ ደርሶ ነበረ። በዛን ሰዓት እንግዲህ አብዛኞቻችሁ ስትጠይቁ ነበረ የሄርሜላ ጉዳይ ምንድን ነው ይሄን ያለ የተጋነነው ወይም ደግሞ እንዴት ልጅ ሊኖራት ይችላል ብላችሁ የተጠራጠራችሁ በጣም ብዙ ሰዎች ነበራችሁ። እንግዲህ ከዚህ በፊት አግብታ እንደነበረ፣ ከዚህ በፊት እንግዲህ ልጅ ወልዳ እንደነበረ ያን መረጃም ስናቀብላችሁ ነበረ። በዛሬ እለት እንግዲህ ያገኘሁት መረጃ ሁላችሁንም ያስገርማል ብዬ ነው የማስበው። ምክንያቱም እንግዲህ በስተመጨረሻ እውነቱ እየወጣ ይገኛል። ምክንያቱም መቅደስ ሁሉም ሰው እያስጨነቃት ይገኛል በተለያየ ጊዜ እንግዲህ እያገኟት ሁሉም ሰው ማለት ይቻላል በየጊዜው መቅደስን እየጠየቋት እያፋጠጧት ይገኛሉ። ያንን መረጃ በተለይ የደበቀችውን ነገር በደንብ በግልጽ እንድትናገር በደንብ ሲያነሱ ነበር። እሱ ብቻ አይደለም፣ ደግሞ በጣም የሚገርማችሁ ነገር ሄርሜላ ወደ አብርሃም ሕይወት ስትመጣ አንድ ሽልማት ወይም ደግሞ ልክ እንደ እንግዲህ ስጦታ ነገር ሰጥታው ነበረ። ያ ሽልማት ወይም ስጦታ የተባለው ደግሞ የወርቅ ሰዓት ነው። ለምንድን ነው ያስፈለገው ብለን በጣም ስናነሳ ነበረ ያ ጉዳይ ደግሞ በአድ አዲስ መልክ ተነስቶ በተለይ ወርቁ ሲገዛ የነበረችው ልጅ ከሄርሜላ ጋር የገዛችው ዱባይ ላይ አብሮ የገዙት እንግዲህ አንድ ሚስጥር ማውጣት ነበረ። ያ ሚስጥር ደግሞ ምንድን ነው የሚያሳየው የእጅ ሰዓቱ ላይ በደንብ እንደተሰራበትና የሆነ ሀገር ላይ ወስዶ እንዳሰሩበት። ከዚህ በፊት እንግዲህ ትልቅ የሆነ ሚስጥር አለ በዛ ዙሪያ ምናምን ተብሎ ሲወራ የነበረው ነገር እውነት ሆኖ ተገኝቷል ማለት ነው። ስለዚህ እንግዲህ አብርሃም ያደረገው የእጅ ሰዓት ላይ የሆነ ነገር እንዳሰሩ ከዚህ በፊትም ከሄርሜላ ጋር መሆን እንደማይፈልግ በተለይ የእጅ ሰዓቱን ሳይቀበል በፊት በደንብ ስናየው ነበረ። በጣም እንግዲህ ሲጠላት እንደነበረ እና እሷም በአይን እንኳን ማየት እንደማይፈልግ ሲናገር እንደነበረ በደንብ እናስታውሳለን። ልክ የእጅ ወርቁ ወይም ደግሞ የእጅ ሰዓቱ እንግዲህ እጁ ላይ ሲደርስ በአንድ ጊዜ አብርሃም ከምናውቀው ሰው ወደ ሌላ የሰውነት እንትን እንግዲህ ተቀይሯል ማለት ነው። ጸባዩም እጅግ በጣም ተቀይሯል። ሩታም በዛ ደረጃ ሲያዋርዳትም የነበረው እንግዲህ ስጦታውን ከተቀበለ እና የእጅ ወርቁ ወይም ደግሞ የእጅ ሰዓቱን ካደረገ በኋላ መሆኑን በደንብ ማስተዋልም ችለናል ማለት ነው። ስለዚህ እንግዲህ ሄርሜላ ያሰበችው ከዚህ በፊትም ስታደርግ የነበረው ትልልቅ ሴራ እንደነበረ በደንብ ስነግራችሁ ነበረ። አብዛኞቻችሁ እንግዲህ በተለይ ሩታን የምትደግፉ ሰዎች አላችሁና ይህንን ነገር እንግዲህ ሩታን ማወቅ አለባት ብዬ ነው የማስበው። በቻላችሁት መጠን እንግዲህ ይህንን ቪዲዮ በደንብ አድርጋችሁ ሼር አድርጉልኝ። ምክንያቱም ይሄ ቪዲዮ እያንዳንዱ ማነሳቸው ነገሮች በማስረጃ ስለሆነ ነው። ከዚህ በፊትም የተሰሩ ነገሮችም ስላሉ አሁንም ወደፊትም የሚሆኑ ነገሮችም በዚህ ቪዲዮ እያነሳው እገኛለሁ። ስለሆነ በተለይ የቪዲዮ መግቢያው ላይ እንዳያችሁት ከሆነ መቅደስን አንድ በአንድ ሲጠይቁ ነበረ። ብዙ ሰው ነው እንግዲህ መቅደስ ያልጠየቀ ሰው የለም። እስከ ዛሬ ድረስ እንግዲህ ስታደርገ የነበረው ከሄርሜላ ጋር ተስማምታ አዳዲስ ነገሮችን ስታደርግ እንደነበረና የልጅ ጉዳይም እንግዲህ በስተመጨረሻ ሚስጥሩም እንደወጣባት ነው እንግዲህ በደንብ ያየነው ነው በዛሬ እለት ማለት ነው። እሱ ብቻ አይደለም ደግሞ እጅግ በጣም በሚያሳፍር ሁኔታ ዱባይ ድረስ ሄዶ እንግዲህ የእጅ ወርቅ ወይም ደግሞ የእጅ ሰዓት በወርቅ የተሰራው እንግዲህ ገዝቶ ለዚህ ፐርፐዝ እንግዲህ ተገዝቶ ተሰርቶበት ለአብርሃም እንደተሰጠ ነው፣ እንግዲህ በደንብ ያገኘ ነው መረጃ የሚያሳየው። በተለይ እንግዲህ ልጅቷ ወደ ዱባይ ከሄዱ በኋላ ከሄርሜላ ጋራ፣ ይህን ሚስጥር ያወጣችው ከእሷ ጋራ አለመስማማት ስለተፈጠረና ከአብርሃም ጋራም በተለይ በጣም ማይሆን ነገር ውስጥ ሰጣ ገባ ውስጥ እንደገባች ስላወቅን ነው ያንን ነገር እንግዲህ፣ ፍሬ የምትባል አንድ ዩቱብ ቻናል እንግዲህ በተለይ በነ አብርሃም በደንብ የምሰራ ልጅ አለች። እሷ ግልጽ አድርጋ ስጠይቃት ነበረ። በስተመጨረሻ እንግዲህ እሷም እንግዲህ ያገኘችው መረጃ እጅግ በጣም ሁላችንም የሚያስደነግጥ ሆኖ አግኝተናል ማለት ነው። ስለዚህ እንግዲህ አብርሃም እጅግ በጣም መጠንቀቅ አለበት። ከዚህ በፊትም እኔ በተደጋጋሚ እያወራው ይገኛለው። ምክንያቱም ደግሞ አብርሃም የሚያደርጋቸው ነገሮች በፍጹም በማስተዋል አይደለም፣ ከልቡ አይደለም፣ እሱ አይደለም ሁላ ብለን እስከ ማለት ደረጃ ድረስ ደርሰናል። ምክንያቱም አብርሃም በዚህ ደረጃ አናውቀውም በጣም በጣም ቅን የሆነ ትክክለኛ ልብ ያለው ትክክለኛ አፍቃሪ የሆነ ልጅ ነበረ። በአንድ በዚህ ደረጃ ሲቀየር ግን ማመን ከብዶን ነበረ እንግዲህ እንግዲህ ሰሞኑን ደግሞ እንዳያችሁት ከሆነ ሩታን ሲያስደስታት እጅግ በጣም ደስተኛ ሆና እንግዲህ አይተን ነበረ። በስተ መጨረሻ ደግሞ በጎን እየመጣች እንግዲህ ሄርሜላ በፕራንክ ሰበብ አዳዲስ ነገሮችን እያመጣችብን አብርሃምም እንግዲህ ከልቡ በተለይ ከሱ ጋራ ከእሷ ጋራ መሆንም አል አልቻለም ወይም ከሩታ ጋር ወይም ደግሞ ከሄርሜላ ጋር መሆንም አልቻለም። በስተመጨረሻ እንግዲህ እያወዛገበች በተለይ ያደረገችውን ነገር ስለምታውቅ ብዙ ነገር እያረገችው ትገኛለች እና ከዚች ሴት እንግዲህ ለማላቀቅ የቻላችሁትን ያክል፣ በተለይ አብርሃም ይሄንን ጉዳይ እንዲረዳ ሩታም ይሄንን ጉዳይ እንድትረዳ የወርቁ ጉዳይ ወይም ደግሞ የእጅ ሰዓት ወርቁ ጉዳይ እንግዲህ በደንብ መታወቅም ስላለበት ስለዚህ ጉዳይም እንግዲህ እንዲደርሳትም ሼር ማድረግ እንዳይረሳት እሱ ብቻ አይደለም የልጇ ጉዳይ፣ በተለይ የመቅደስ ልጅ ነው የተብሎ እንግዲህ በጣም ብዙ ነገርም ሲወራ ነበረ። በስተመጨረሻ ደግሞ የሄርሜላ ልጅ የሆነው ልጅ እንግዲህ ስለሱ ጉዳይም በደንብ ብዙ ሰዎች ማወቅ አለባቸው ብዬ ነው የማስበው። ምክንያቱም እስከዛሬ ድረስ ሲሸፋፈን ነበረ። በስተመጨረሻ እንግዲህ በጣም ብዙ ዩቲዩበሮች ማለት ይቻላል መቅደስን እያፋጠጧት ሲመጡ በስተመጨረሻ እውነቱን እንደተናገረችም ሰምቻለሁ። ሄርሜላ ጉዳይ እጅግ በጣም የሚያሳፍር ሆኖም አግኝተናል ማለት ነው። ስለዚህ እንግዲህ በዛሬ እለት ያገኘሁት መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።